ከፍተኛ የትምህርት ተቋማት የዕውቀት ማዕከላት ብቻ ሳይሆኑ የሀገርን ሁለንተናዊ እድገት የሚያፋጥኑ የልህቀት ምንጮችም ናቸው። በተለይም እንደ ሐረማያ ዩኒቨርሲቲ ያሉ አንጋፋ የትምህርት ተቋማት በምርምርና በማህበረሰብ አገልግሎት ለሀገር የሚሰጡት ፋይዳ የላቀ ነው። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴም ይህንን ግንባር ቀደም ሚና ከግምት ውስጥ በማስገባት ዩኒቨርሲቲው ለራስ ገዝነት እያደረገ ያለውን ዝግጅትና አጠቃላይ አፈጻጸሙን ለመገምገም በስፍራው ተገኝቶ የመስክ ምልከታ አካሂዷል። ፕሮግራማችንም የዚህን ግምገማ ዝርዝር ይዞ ቀርቧል። አብራችሁን ቆዩ። ቋሚ ኮሚቴው በምልከታው የዩኒቨርሲቲውን የምርምር አቅም የሚያሳድጉ ተግባራት መኖራቸውን ጠቅሷል። በተለይም ዘመናዊና በርካታ ቢሮችን ያቀፈው የጥናትና ምርምር ቤተ ሙከራ ህንፃ ግንባታ እና ከረዳት ፕሮፌሰር እስከ ሙሉ ፕሮፌሰር ማዕረግ ያላቸው በርካታ መምህራን መኖራቸው የተቋሙን የምርምር አቅም በጉልህ የሚያሳይ እንደሆነ አመላክተዋል። ዩኒቨርሲቲው የሰው ኃይል ወይ ደግሞ የአካዳሚክ ፕሮፋይል የአንድ ዩኒቨርሲቲ መገለጫ በምናይበት ጊዜ ራሱን ያደራጀ ብዙ ምሁራን ያሉበት እና አንድ ዩኒቨርሲቲ ሊያሰኝ የሚችል ከረዳት ፕሮፌሰር እስከ ሙሉ ፕሮፌሰር ድረስ ከአራት መቶ በላይ የሚሆኑ ማለት ነው። በዚህ ዙሪያ እንግዲህ ካሉት መምህራን ውስጥ በዚህ ደረጃ ከፒኤችዲ ያላቸው ረዳት ፕሮፌሰር እና ሙሉ ፕሮፌሰር በጣም ከፍተኛ ቁጥሩ ያላቸው እንደሆነ ይሄ ደግሞ የሚያመለክተው ዩኒቨርሲቲው እንደ ስሙ የሪሰርች ዩኒቨርሲቲ መሆኑን ነው። ይህ አካዳሚ ፕሮፋይል በውጭም በማሰልጠን በሀገር ውስጥም በማሰልጠን የተገኘ ነው። ሌላው ደግሞ በቆይታ ውስጥ የመጣ ነው። በሃረማያ ዩኒቨርሲቲ ውስጥ እንደ አንድ መገለጫ የምናየው አንዱ የጥናትና ምርምር ስራዎች በጣም የተሳኩ ስራዎችን እየሰሩ እንደሆነ አይተናል። መገለጫዎቹም ደግሞ አንዱ የነሱ ፓብሊኬሽንስ ወይ ደግሞ ህትመቶች፣ ጆርናሎች፣ የራሳቸው ጆርናሎች እንዲሁም ደግሞ ዓለም አቀፋዊ ጆርናሎች ላይ የሚያሳትሙትና በብዛትም ደግሞ የሚሰሯቸው ስራዎች ተጠቃሽ እንደሆኑ ወይ ደግሞ ኮትን እንደሚደረጉ ያቀረቡልን ካቀረቡልን ሪፖርት መረዳት ችለናል። ሌላው የሪሰርች ፈንድ በምናይበት ጊዜ እንዲያውም ከሀገር ውስጥ ከሚያገኙት የሪሰርች በጀት ሶስት እጥፍ ሊሆን የሚችል በተለያዩ የሪሰርች ግንኙነቶች ወይም ፓርትነርሺፕ ግራንት የሚያገኙት በጣም ትልቅ ስለሆነ አንዱ የዩኒቨርሲቲው መገለጫ እንደ ስሙ የጥናትና ምርምር ዩኒቨርሲቲ እንደሆነ የሚያሳየው ከሌሎች ዓለም ላይ ያሉ በአሜሪካም፣ በአውሮፓም በሌሎችም ሀገራት ካሉት ዩኒቨርሲቲዎች ጋር ያለው ግንኙነትና የሚሰሩት ጥናቶች ናቸው። ዩኒቨርሲቲው ከሀገር ውስጥና ከውጭ ተቋማት ጋር የፈጠረው ትብብር የሚደነቅ መሆኑን የገለፀው ቋሚ ኮሚቴው በተለይም ኢትዮጵያ በመካከለኛው ምስራቅ በግብርናው ዘርፍ የስህበት ማዕከል መሆኗን በመረዳት ከተባበሩት አረብ ኤሚሬትስ ከሚገኝ ዩኒቨርሲቲ ጋር በጋራ መስራት መጀመሩን አድንቋልም። በዚህም ዩኒቨርሲቲው ጥራት ያላቸውን ምርጥ ዘሮች በምርምር በማበልጸግ ለኢትዮጵያም ሆነ ለመካከለኛው ምስራቅ ለማቅረብ ማቀዱ ይበል የሚያሰኝ መሆኑንም ገልጿል። በተጨማሪም ዩኒቨርሲቲው ምርጥ ዘርን በማምረት ለገበያ ማቅረብ መጀመሩን እንደ ማሳያነት የጠቀሰው ቋሚ ኮሚቴው የምርምር ዩኒቨርሲቲ እንደመሆኑ መጠን ከጥናትና ምርምር የሚገኙ ውጤቶችን ወደ ሀብት የመቀየር ስራውን አጠናክሮ እንዲቀጥል አሳስቧል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ በበኩላቸው ዩኒቨርሲቲው ለሚያደርገው የራስ ገዝነት ጉዞ የገቢ ምንጮቹን የማስፋት አስፈላጊነት ላይ ትኩረት ሰጥተው ተናግረዋል። ዩኒቨርሲቲው ለራስ ገዝ ጉዞ የራሱን ገቢ የማመንጨት ሂደትን ለማፋጠን እንዲያግዘው አሁን ከተጠቀሱት አማራጮች በተጨማሪ ሌሎች አዳዲስ የገቢ ምንጮችን ማፈላለግ እንደሚኖርበት ገልጸዋል። የጥናትና ምርምር ስራዎች በሀገር ውስጥ ስራ ላይ መዋል አለባቸው፣ ተግባራዊ መሆን አለባቸው። ከዛ አንጻርም የተረዳ ነው። ምንድን ነው ከሃረማያ ዩኒቨርሲቲ እንግዲህ በቆይታው በኢትዮጵያ ግብርና ዘርፍ ትራንስፎርሜሽን ውስጥ ትልቅ ሚና አላቸው። ከዚህ አንጻር ባለፉት ብዙ ዓመታት ማለት ይቻላል ከነሱ ሪፖርትም እንደተረዳን እና እንዲሁ ጉብኝት ስናደርግም ደግሞ የዚህ የምርጥ ዘርፍ ዝግጅትና ስርጭትን በምናይበት ጊዜ ትልቅ አሻራ እንዳላቸው በሀገሪቷ ውስጥ ያሳያል። በሁሉም የሀገሪቷ ክፍል የተለያዩ ምርት ዘሮችን እና የግብርናውን ምርታማነት የሚያሳድግ ትልቅ ሚና ይጫወቱ ሲጫወቱ እንደነበር ያሳል። ይህም የመጣው ደግሞ ከጥናትና ምርምሩ ነው ማለት ነው። አብዛኛው ሕዝባችን በግብርና የሚተዳደር በመሆኑ በየቤቱ የነሱ ተጽዕኖ በየአካባቢው ግብርና በሚተዳደሩ አብዛኛው የሀገራችን ክፍል ያን ብቻ አይደለም፣ በአርብቶ አደሩም ጭምር ማለት ነው። ምክንያቱም የነሱ ጥናትና ምርምር በሰብሎች፣ በፍራፍሬ፣ በአትክልት እንዲሁም ደግሞ በእንስሳት እርባታ ጭምር ስለሆነ በፎረስተሪ ትልቅ ሚና እየተጫወቱ እንደሆነ የሚያሳይ እንደሆነ ነው የተረዳሁት ማለት ነው። ምክንያቱም የምሰሩ ስራዎች ጥናትና ምርምር እንግዲህ የተለያዩ ጥናትና ምርምር ማዕከሎች አሏቸው። እነዚህ የጥናትና ምርምር ማዕከሎች ውጤታቸውን ወዴት ነው የሚወስዱት? ወደ አካባቢው ማህበረሰብ ተጠቃሚ እንዲሆኑ ወደ እነሱ እየወሰዱ አዳፕት እንዲያደርጉ የራሳቸው ማሳ ላይ እየሞከሩ ተጠቃሚ እንዲሆኑ እያደረጉ ነው። ዩኒቨርሲቲው ከሚሰጠው ጥራት ያለው መደበኛ ትምህርት በተጨማሪ የራሱ የሆነ የሞዴል ትምህርት ቤትና ከትምህርት ጋር በተያያዙ ሌሎች ዘርፎች የሚሰጠው አስተዋጽኦ የትምህርትን ጥራት በማረጋገጥ ረገድ ውጤታማ መሆኑን ገልጸዋል። ዶክተር ነገሪ አያይዘውም በዩኒቨርሲቲው ያሉ በርካታ ላቦራቶሪዎች በተለያዩ የትምህርት ዘርፎች ለተማሪዎች ያላቸውን አስተዋጽኦ እና ዩኒቨርሲቲው የገነባው ዘመናዊ አውቶሞቲቭ ጋራጅም ያለውን ዘርፈ ብዙ ጠቀሜታ ገልጸዋል። በትምህርት ላይ የሚያደርጉት ነው። በግብርና ላይ ብቻ አይደለም፣ በትምህርት ላይ፣ በጤና ላይ ትልቅ ስራዎችን ይሰራሉ። በተለይ አሁን በትምህርት ላይ ስፔሻል ስኩል ወይ ደግሞ ትምህርት ቤት አላቸው። ባለፈው ለ12ተኛ ክፍል የበቁት መቶ በመቶ እንዳሳለፉ በእነሱ ጥረት ማለት ነው። አሁንም ደግሞ እንደዛው ተማሪዎችን ተቀብሎ እያሰለጠኑ ወይ ደግሞ እያስተማሩ እንደሆነ ጥራት ያለው ትምህርት እንዲሁም ደግሞ በስነ ምግባር የታነጹ ተማሪዎችን ከማፍራት አንጻርም ትልቅ ስራ እየሰሩ ነው። የእነሱ የሞዴል ስኩል ማለ አክቹሊ ሃረማያ ዩኒቨርሲቲ ማለት ትንሽ ከተማ ማለት ነው። ሃረማያ ዩኒቨርሲቲ ራሱ ቁጥሩ ካልተሳሳትኩ 1865 የመምህራን ቤቶች አሉ። ማለት በዛ ግቢ ውስጥ አንድ ከተማ ነው። የራሱን የውሃ አቅርቦት እና ሌሎችንም የራሱ ያቀረበ ያንን የሚያስተዳድር ትምህርት ቤትም እንዳለውና ይሄ ኮሚኒቲ ደግሞ ልጆቻቸውን የተሻለ ትምህርት እንዲያገኙ እያደረገም ያለበት ሁኔታ ከዛም አልፎ ደግሞ ለማህበረሰቡ ለወረዳዎች እንዲሁም ደግሞ በአካባቢ ያሉት ዞኖች በትምህርት ላይ እየሰራቸው ያሉት ስራዎች በጣም ውጤታማ እንደሆኑ ከዚህ መስክ ለመረዳት ችሌናል ማለት ነው። ገቢ ሲያስገኙ የነበሩ ለምሳሌ ከምርጥ ዘር ጋር የተያዙት እንዲሁም ደግሞ ከግብርና ምርቶች የተለያዩ የዴሪ ይሁን የፖሊተሪ ብዙ ብዙ ጠቅሶልናል። ግን ከዛ ውጪ አሁን እየሰሩት ያሉት ትልቁ ኦቶሞቲቭ ጋራጅ እየገነቡ እንዳለ ያው በመልከታው አይተናል። ይሄ ትልቅ ትርጉም ያለው ነው። አንደኛ የአካባቢውን በምስራቅ አካባቢ ያሉትን ፍላጎትን የሚያረካ ችግሮችን የሚፈታ ነው። በሌላ በኩል ደግሞ ዩኒቨርሲቲው ለውድ ራስ ገዝ በመሆንበት ጊዜ ትልቅ የገቢ ምንጭ ሆኖ የሚያገለግል ነው። የራሱንም እየሰራ ለሌሎችም ደግሞ ችግሮቻቸው መፍታት ብቻ ሳይሆን ገቢ እንዲያገኙ የሚያደርግ ስለሆነ እሱ አንዱ ነው ማለት ነው። የሞደርን ላብ ኮምፕሌክሱ ራሱ ትርጉም አለው፣ ከዩኒቨርስቲው አልፎ ለሌሎችም ሊጠቅም የሚችል ምክንያቱም ዩኒቨርስቲ የሪሰርች ዩኒቨርስቲ ብለናል። ሌሎችም በዛ አካባቢ ያሉት ዩኒቨርስቲዎች እንደዚህ አይነት ኢንፍራስትራክቸር ላይኖራቸው ይችላል። ስለዚህ ወደ ዩኒቨርስቲው ሲሄዱ ለዩኒቨርስቲው የሚጠቅም ወይ ደግሞ ገቢ የሚያስገኝ ሊሆን ይችላል። ሌሎችም እኛም ሪኮመንድ ያደረግ ናቸው። እንግዲህ በግብርናው ግንባር ቀደም ዩኒቨርሲቲ እንደሆነ እናውቃለን። ከዛ አንጻር ብዙ ስራዎችን መስራት እንዳለበት እንግዲህ ከማጠቃለያው ላይ አንድ ሁለት ብለን ያስቀመጥናቸው ብዙ ሪኮመንዴሽኖችን ሰጥተናቸዋል ማለት ነው። ነገር ግን ይህ ኦቶሞቲቭ የጋራጁም ይሁን ሌሎችም ከዚህ አንጻር ከገቢ አንጻር የምሰሯቸው ስራዎች እውነትም በአጭር ጊዜ ውስጥ የፋይናንስ አቅሙን እያሳደገ የሪሰርች አቅሙን እያሳደገ አሁንም ደግሞ የተማሪው ያሉትን የፒኤችዲ ተማሪዎችም በጊዜ እንዲጨርሱ በማድረግ የአካዳሚክ ፕሮፋይል አሁን ካለው የተሻለ እንዲሆን ማድረግ የምችል ዩኒቨርሲቲ እንደሆነ ነው የምረዳው። ከጠንካራ ጎኖቹ ጎን ለጎን ኮሚቴው ትኩረት ሊያደርግባቸው ይገባል ያላቸውን ክፍተቶችንም ለይቷል። በተለይም በሚሊዮን የሚቆጠሩ ዜጎችን የማገልገል አቅም ያለው የማስተማሪያ ሆስፒታል ላይ ያሉ ችግሮች በስፋት ተዳሰዋል። ቋሚ ኮሚቴው ዩኒቨርሲቲው ከፍተኛ ቁጥር ባላቸው የህክምና ባለሙያዎች አገልግሎት እየሰጠ ቢሆንም የሆስፒታሉ የህንፃ ግንባታ ለመጠናቀቁ ትልቅ ችግር መሆኑን ገልጾ ይህንን ለመፍታት የሚመለከተው አካል ድጋፍ እንዲያደርግ አሳስቧል። ከዚህ ጋር በተያያዘም ዩኒቨርሲቲው የካንሰር ህክምና ማዕከል ዘመናዊ ማሽን የተገጠመለት ቢሆንም ከማሽኑ ጋር ተናቦ የሚሰራ ከፍተኛ አቅም ያለው ኮምፒውተር አለመኖሩን በመገንዘብ ይህ ችግር በአስቸኳይ እንዲፈታ ለሚመለከተው አካል ጥሪ አቅርበዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪም ሪፈራል ሆስፒታሉ ከማስተማሪያነት ባሻገር በሚሊዮን ለሚቆጠር ህዝብ የህክምና አገልግሎት በመስጠት የጤና ቱሪዝም ማዕከል የመሆን ትልቅ አቅም እንዳለው በመጥቀስ የተቋረጠው የህንፃው ግንባታ ተጠናቆ አስፈላጊ ግብአቶች እንዲሟሉለት በመንግስት ድጋፍ ሊደረግለት እንደሚገባ አመላክተዋል። ሆስፒታል ሲገነባም ለዓላማ ነው። ነገር ግን እንደምታውቀው ግንባታው አልተጠናቀቀም። የሆስፒታሉን ተጽዕኖ ምን ያህል የአካባቢውን ህዝብና ከኛ ሀገር ህዝብ ህዝቦች በተጨማሪ ለጎረቤት ህዝቦች ራሱ ምን ያህል አገልግሎት እየሰጠ እንደሆነ በአይናችን አይተናል። ያም ደግሞ የካንሰር ትሪትመንት ማይከላላቸው የጨረር ሕክምና ማለት ነው። እንዳያቸውት ከተለያዩ የጎረቤት ሀገራት መጥቶ እዛ እንደሚታከሙ ነው። የምስራቁ ክፍል ብቻ ሳይሆን ከሌላው የሀገራችን አካባቢም ሄዶ የሚታከሙበት ሁኔታ አለ። ሌላው እኔ በጣም የገረመኝ የአክሬዲቲድ የሆነ ላብራቶሪ አላቸው፣ እዛ ከሆስፒታሉ ጋር ማለት ነው። ያንን ላብራቶሪ አክሬዲቲድ የሆነ ላብራቶሪ በምናይበት ጊዜ ትኩረታቸው በአካባቢው ለሕፃናት ሞት ምክንያት የሆኑት ምንድን ናቸው የሚለውን ያደረጉት ጥናት፣ በዛ አካባቢ ስፔሲፊክ የሆነ አንድ ግኝት እንዳገኙ ያንን መሰረት አድርጎ ደግሞ መፍትሄ እየሰጡ እንደሆነ በተለይ እናቶች ጽንስ ጊዜ እንዴት አድርጎ ያንን አደጋ መከላከል እንደሚችሉ የህፃናት ሞትን መከላከል እንደሚችሉ የሰሩት ስራ ቀላል አይደለም ማለት ነው። የተለያዩ አገልግሎቶችን የሚያገኙ በጣም በብዙ ሺዎች የሚቆጠሩ እንደሆነ ነው የተረዳ ነው። በዛ ላይ ደግሞ ያው ከፍተኛ ቁጥር ያላቸው ስፔሻሊስት ሐኪሞች እንዳሏቸው እና አገልግሎት እየሰጡ እንደሆነ ይሁን እንጂ ግን ኢንፍራስትራክቸሮች ወይ ደግሞ መሰረተ ልማቱ በሚፈለገው ደረጃ ተሰርቶ አልተጠናቀቀም። ምክንያቱም ሆስፒታሉ ከውጭ ሲታይ በጣም ትልቅ ነው፣ ነገር ግን ተሰርቶ አላለቀም። በጣም አስቸጋሪ ሁኔታ ውስጥ ሆኖ ነው የሚሰሩት ማለት ነው። ምክንያቱም ፊዚካል ሲናየው የተሰራ ይመስላል፣ ግን አላለቀም። ምክንያቱም ኮንትራክተሩ በመሀል አቋርጦ ከሀገር እንደጠፋ ነው አንዱ ችግር ሱ። ሌላው ደግሞ መሳሪያዎች አላቸው የመሳሪያዎች እጥረት አላቸው። ከዚህ የጨረራ ሕክምና እና ከሚሰጡ የካንሰር ትሪትመንት ማዕከል ላይ በጣም ሶፊስቲኬትድ የሆነ ኮምፒውተር አለ፣ የሚጠቀሙበት የዛ እጥረት አለ። የጤና ሚኒስቴርም ጭምር ድጋፍ ሊያደርጉላቸው የሚገባ እንደሆነ ተረድተናል። የሃረማያ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ይሱፍ በበኩላቸው ቋሚ ኮሚቴው ላነሳቸው ነጥቦች ምላሽ ከመስጠታቸውን ባሻገር ዩኒቨርሲቲው ለራስ ገዝነት እያደረገ ያለውን ዝግጅትና የወደፊት እቅዶቹን አብራርተዋል። ፕሬዚደንቱ የዩኒቨርሲቲው መለያ የግብርናው ዘርፍ መሆኑን በመጥቀስ ለራስ ገዝነት ከሚያደርጉት ዝግጅት አንዱና ዋነኛው የገቢ ምንጭን ማጠናከር እንደሆነ ተናግረዋል። በርካታ ግብዓቶች የተሟሉለት ዘመናዊ አውቶሞቲቭ ጋራጅ እየተገነባ መሆኑንና ይህም የገቢ ምንጭ እንደሚሆን አስረድተዋል። እንግዲህ ከተማሪ አገልግሎት መስጫ ጀምሮ እስከ ከፍተኛ የምርምር ምርምርን የምናካሄድበት በት ላቦራቶሪ ፋሲሊቲ ድረስ ከፍተኛ መዋለ ነዋይ የሚፈልግ ነው። ከዛ አንጻር የበጀት ድጋፍ ያስፈልጋል። የኛንም የሰው ኃይል በዛው ልክ ከማሰስ ወደ ፒኤችዲ ስልጠና መሄድ ያለባቸውን በላቦራቶሪዎቻችን ውስጥ ደግሞ የሚፈልገው ምርምር። በሚፈለገው ጥራትና ደረጃ እንዲሰሩ ያለውን የሰው አቅም የበለጠ አሰልጥነን ለዛ ዝግጁ ማድረግ ይጠበቅብናል። ከዛም አልፎ እንግዲህ ከተለያዩ ዓለም አቀፍ አጋሮች ጋር ያለን ትስስር በበለጠ አጠናክረን ማስኬዱ የራስ ገዝን ጉዞ በጣም የሚያቀላጥፍ ይሆናል። በተጨማሪም በሀረር ከተማ የሚገኘውና እስከ አንድ ሺህ የአልጋ አገልግሎት መስጠት የሚችለው የማስተማሪያ ሆስፒታል ሌላኛው የገቢ ምንጭ እንደሆነ ያነሱት ፕሬዚደንቱ ይህ ሆስፒታል የካንሰር ሕክምናን ጨምሮ ልዩ ልዩ የህክምና አገልግሎቶችን በመስጠት የጤና ቱሪዝም ማዕከል እንዲሆን እየተሰራ መሆኑንም ገልጸዋል። በእኛ ጤና ሳይንስ ኮሌጅ ያየናቸው ላብራቶሪዎች፣ አንደኛው ላብራቶሪ ከለንደን ስኩል ኦፍ ጂን ትሮፒካል ሜዲሲን በቢል ለሚና ጌስ ፋውንዴሽን የሚደገፍ የህፃናት ሞት ምክንያት የሚያጠና ላብራቶሪ ነው። የላብራቶሪ ማለት ዘመን የዋጀ የላብራቶሪ ፋሲሊቲ ያለው የመመርመሪያ መሳሪያዎች ያሉት ነው። ይሄ ለፖሊሲ ግብአትም ለምሳሌ የህጻናት ሞት ምክንያት ምንድን ነው የሚለውን በጥናት ደርሶበት ለኢትዮጵያ ማህበረሰብ ጤና ኢንስቲትዩትም ለጤና ሚኒስቴርም ለክልል ጤና ቢሮዎችም መረጃ የሚሰጥ ነው። ከዛም አልፎ የኛ ማሰማሪያ ሆስፒታላችን የካንሰር ህክምና እየሰጠ ነው ያለው። ለዚህ ካንሰር ህክምና እኛ አቅረን እየሰራነው ያለ ነው። ለምስራቁ እንዲሁም ከምስራቅ ኢትዮጵያ አልፎ ለምስራቅ አፍሪካ ለሆርኑ ጤና ቱሪዝም ካከል ሊሆን ይችላል ን ነው በዛ ልክ ነው እየሰራው ነው ከዛጋ ታይዞ ያሉት የራዲዮሎጂ ህክምና በዓለም ደረጃ ያለውም የመጨረሻ የሚባለው ማሽን ነው የተጠቀመ ያለ። ከዚህ ጋር ተያይዞ እንግዲህ ከተለያዩ ከጎረቤት ሀገር ሰዎች መጥተው እየታከሙ ነው ያሉት። በዛውም ልክ መረጃን ህክምና አገልግሎትን ለማዘመንም ጥረት እያደረግን ያለ ነው።